ዛሬ ከዩኒቨርሲቲ ተመራቂዎች መካከል በጣም በሚገርም ሁኔታ የእናቱን ውለታ ለማስታወስ በአደባባይ ለመግለጽ ከሰል በጆንያ በመሸከም ምረቃውን በአደባባይ አሳይቷል። ሰላም ጠናስጥልን ውድ ኢትዮጵያውያን የቻናሌ ተከታታዮች ሚኪ ነኝ። ከሚኪ ታቦር ይህ ሌላኛው ቻናሌ ነው። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ስትጨርሱ ላይክ፣ ሼርና ኮመንት በማድረግ ላልሰሙት እንድዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህት እና ጠይቃለሁ። በዚህ ቪዲዮ እንግዲህ በዋናነት የእናቱ ሁሌታ ነው። እናት ምን ያህል ለሰው በጎና ቀና ለልጆቿ ሟች እንደሆነች የሚያሳይ እጅግ አስገራሚ ነው። እናቶች የተለያዩ ጀብዶችን ሲሰሩ በዓለም ክፍል ይስተዋላል። በተለይ ለልጆቻቸው የሚከፍሉትን መስዋዕትነት ሆድ እስከ መሸከም ድረስ በጣም በሚገርም ሁኔታ እንግዲህ ጽንስ ሆድ ውስጥ በመሸከም ብዙ ሁኔታ ልጆቻቸው የሚወሉት እናቶች ናቸው። እናቶች በጣም ብዙ ፈተና፣ መከራ አብዛኛውን ጊዜ እንግዲህ ይህ ስባል አባት አይጠቅምም ወይ አባት ፍቅር የለውም ማለት አይደለም። አባት ከእናት በላይም አንዳንድ የሚሆንበት ሁኔታም አለ። እንደየ ሁኔታው ነው። ግን አብዛኛው በአለም ክፍል የተለመደው እናቶች መልካሞች ናቸው። ምክንያቱም አባታቸው ልጆቻቸውን ጥሎ ሊሸሽ ይችላል፣ ሊክድ ይችላል። ዝም ብሎም ሊወልድ ይችላል። ግን ሴት ልጅ እናት ስለሆነች ትሸከማለች። ልጇን ሁሌሜ ነው ባይሪን ሁሉን ነገር ችላ ነው የምትኖረው። እናት አዝላያን ሁላ ፈተና መከራ አሳልፋ ለትልቅ ደረጃ ታበቃለች። እሷ በጣም በሚያሳዝን ሁኔታ ለራሷ ሳትበላ ሳትጠጣ፣ በጣም ልብ በምነካ ሁኔታ ልጇን ለማስተማር ደፋ ቀና ትላለች። ስንት ጀግኖች እናት አሉ። ከአብዛኛው ስኬታማ ሰው ጀርባ እናት እንዳለች ጭምርም የአደባባይ መረጃዎች እንደሆኑ ጭምርም ነው። ምክንያቱም እናታቸው ተስፋ ሲቆርጡ ተስፋ እንዳይቆርጡ በማለትም በመምከር በሁሉ ነገር እናት ማለት በብዙ ነገር ወደ ሰፊ ባህሪያቸውን ችላ አብራ እናትየው የምትሸከም እንደሆነ ጭምርም ነው። እናት ተሸካሚ እንደሆነ ጭምርም ነው። ትኬሻዋ ሰፊ ነው በማለት ነው በርካቶቹም እየገለጹ ያሉት ለልጇ ያለው ሁኔታም እውነታውም ደግሞ የሚያሳየው ታዲያስ እናቶች ልጆቻቸውን ለማስተማር ደፋ ቀና ያላቸው በተለያዩ ዘርፎች፣ በተለይ በቀን ስራ፣ እንዲሁም ደግሞም እንጨት ከሰል በመሸጥ እንጨት ለቅመው የሚያስተዳድሩት በጣም በሚያሳዝን ሁኔታ ብዙ ፈተናና መከራ ማለት ነው። ባለቤቶቻቸው ከጎናቸው ሳይኖሩ አባቶቻቸው ከጎናቸው ሳይኖሩ እናታቸው ደፋ ቀና በማለት ወገቡ እስኪጎብጥ ድረስ በመስራትም ልጆቻቸውን ትልቅ ደረጃ ሲያደርሱም ተስተውሏል። ዛሬም የተደገመው በተመሳሳይ ነው። ከዚህ በፊት አንድ እናት ሚዲያ ላይ እንግዲህ የሆነ ልጅ በጣም በሚገርም ሁኔታ በምረቃ ሰሞን ማለት ነው እናትየውን ውለታ ለማስታወስ በአደባባይ እንጨት አዝሎ ነበር የቆመው። ያን እናትየው እንጨት እየሸጠች እንዳስተማረችው ለትልቅ ደረጃ እንዳበቃችውም ነው ታዲያስ ክቡር ታዳነች አበቤ መገናኘታቸው የሚታወስ ነው። ከእነሱ ጋር ተገናኝቶም ቤት ተሰጠ ተብሎም በሰዓቱ ሚዲያ ላይ መውጣቱም የሚታወስ ነው። ኮንዶሚኒየም ቤት አግኝቷል ለመባል በርካታ ኢትዮጵያኖችን በሰዓቱ ደስታቸውን የገለጹበትም ነው። ይህ ነገር በሰዓቱ በርካቶችን ያነጋገረ ነው። አሁን ደግሞ ዛሬ በጣም አስገራሚ የእናቱን ውለታ ለማስተዋወስ እንግዲህ ከጥቂት ዓመታት ቆይታ በኋላ አንድ ደግሞ ዛሬ እንደዚሁ እናቱን ውለታ ለማሳየት በአደባባይ ከሰል በጆኒያ አድርጎ በአደባባይ በመሸከምም ነው። በምረቃ ስነ ስርዓት ብጋዋን በለበሰበት ሰዓት ላይ ማለት ነው። ለእናቱ አልብሶ እናቴ ነች ለዚህ ደረጃ የስኬቴ ምስጢር በማለትም ነው። በጣም በሚገርም ሁኔታ እናትዮን ያመሰገነው ብዙዎች አሁን አንዳንዶቹ የሚያስቡት ብመረቅም ባይመረቅም ምን ዋጋ አለው የኢትዮጵያ ትምህርት ደግሞ በማለት በርካቶች ሀሳባቸውን በውስጣቸውም ያስባሉ። ደግሞ የሚገልጹትም አንዳንዶች ሀሳባቸውን ሲሰጡም ተስተውሏል። ይህ ልክ አይደለም፣ ዋናው በቃ መመረቁ ነው። እናትዮ ለማየት የፈለገችው ለዛ ደረጃ ስበቃም ነው። ደግሞ ነገ የስራ በሮች እድሎች ደግሞ እግዚአብሔር ነው የሚያመቻቸው በዋናነት ግን መመረቁ አንድ ነገር ነው ቀጣይ ምዕራፍ ደግሞ አዲስ ቀን ነው። እንግዲህ ይህ ልጅ መነጋገሪያ ሆኗል። አብዛኞቹ እንግዲህ ለዚች እናስሉም ይህ ልጅ ወደ አሁኑ ወደ ስራ እንድገባ የተለያዩ ነገሮች እንመቻቹለት በተለይ ለእናትዮ ተብሎ በማለትም በርካቶቹ ሀሳባቸውን እየገለጹ እንደሚገኙ ጭምርም ነው። ምክንያቱም እናትዮ እስከዚህ ደረጃ አስተምራለች አብቅታዋለች። በሀገራችን ደግሞ የተለመደው አይደለም። እንደዚህ ሆኖ ሰቃይ ተማሪዎች እንኳን አንዳንዴ ስራ የማያገኙበትም የማድረግ ተሸላሚዎችም ስራ የማያገኙበት ሁኔታም ስፈጠር እና ሚዲያ ላይ ወጥቶም አቤት ስሉም በርካቶቹ ባዘን ልባቸው ስሰበር ይስተዋላል። ስለዚህ ለዚህ ልጅ የስራ እድልም ይሁን አጠቃላይ የሚያስፈልጉት እድሎችን መስፈርቶችን በማስመልከት መልካምነት ለራስ ነው እንደ በፊቱም እንደተረዳው ሌሎቹም በጣም በሚገርም ሁኔታ ቢያንስ ቢያንስ የስራ እድል በመፍጠርም እንድተባበሩትም ነው። በርካቶቹን ማህበራዊ ሚዲያ ላይ እየተቀባበሉ ያሉት የእናቱን ውለታ እናቱ ለእሱ ምን እንደዋለችለት ያን በማስመልከትም ነው። የእናቱ ከጎኑ መሆኗ እሷ ባትኖር ለዚህ ደረጃ እንደማይበቃ በሱ በሆነ ነገር የሆነ ቦታ እንደምጠፋ ጭምርም ተስፋ በመቁረጥ ስሜት ውስጥ ከሰው በታቸው ነው መከራውን የምበላውን ዛሬ አንገቱን እንዲያቀና በጣም በሚገርም ሁኔታ ቀና እንዲያደርግ ከጎን ነው በመሆን ለምረቃ እንዳበቃቸው ጭምርም ነው። ይቺ ጀግኒት እናት አሁን ምን ይባላል በማለትም ነው። አንዳንዶቹ ደህና ገንዘብ፣ ደህና ነገር እየተከፈላቸው እንኳን ቤተሰቦቻቸውን መምራት በሚያቅቱበት ሰዓት እናት ግን መቀነቷን እየፈታች በጣም በሚገርም ሁኔታ ልጇን ያሳደገችበት ሁኔታም ነው። የሁላ መከራ ዩኒቨርስቲ ትምህርቱን ሁሉ ጨርሶ እስኪወጣ ድረስ ማለት ነው። የእናት መቀነት ማለት ያው፣ ለዚያም ነው በትርጉም ራሱ በዋናነት ማለት ነው እራቸውን ይቆጥባሉ ለልጆቻቸው የሚኖሩት ለራሳቸው ሳይበሉ እየተራቡ ልጆቻቸውን የሚያበሉት ለራሳቸው እየታረዙ ሳይለብሱ ልጆቻቸውን የሚያለብሱ ስንት እናቶች አሉ ያልተነገረላቸው በማለትም ነው። በርካቶቹም እየገለጹ ያሉት የእናት ውለታን በማስመልከት ልጁ እንግዲህ እናትዮን ሳያፍር በአደባባይ የእናቱን ውለታ በእናቱ እንደሚኮራ ጭምርም ነው የወጡት መረጃዎች የሚያሳዩት። በርካቶች እናቶቻቸው ውለታ እየዋሉላቸው፣ ግን በእናታቸው እንኳን አንገት የሚደፉበት ሁኔታ የሚፈጠርበት እጅግ አሳዛኝ አንዳንዴ ክስተትም የሚከሰትበትም ሁኔታም ነው። ይህ ልጅ ግን በእናቱ አላፈረም። አንዳንዶች እንግዲህ በእናታቸው አፍረው በጣም በሚያሳዝን ሁኔታ ካለው ኢኮኖሚ አንጻር የሚያፍሩበት አንገታቸውን የሚደፉበት ሁኔታም ነው የሚፈጠረው ሁኔታ ከዋሉ በኋላ ማለት ነው። በእናቶቻቸው የሚያፍሩትም ሁኔታም ነው የምፈጠረው። ይህ ግን በጣም የሚገርመው በእናቱ አላፈረም። እናትዮ ለዚህ ደረጃ እንዳበቃችው ከጎኑ ሆና ለዚህ ለዛሬው ስኬት ምስጢር እንደሆነች ጭምርም አጠቃላይ ያን በማስመልከትም ነው እንግዲህ ማህበራዊ ሚዲያ ላይ የተዘዋወሩ ባሉት ጉዳዮች ላይ ተመራቂ ተማሪ እናቱን በአደባባይ ከፍ እንዳደረጋት ጭምርም ነው። እናቱን እንደዚህ በማድረጉ ደግሞ በርካቶቹ በጣም ደስተኞች እንደሆኑ ጭምርም ነው። በእናቱ ያላፈረ ጀግና ኢትዮጵያዊ ይህ ልጅ ሊሸለም ይገባል በማለትም ነው። እናትየው ደግሞ ከምንም በላይ መሸለም እንዳለባቸው ጭምርም ነው። ከጎኑ በመሆን ያኑላ ፈተና ተጋፍተው ለዚህ ደረጃ እንድበቃ ከዳረጉት እንግዲህ ማለት ወሳኝ ሚና የተጫወተችው እናትዮ እንደሆነ ጭምርም ነው። አጠቃላይ ያን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት የእናት ውለታ ተነግሮና ተቆጥሮ እንደማያልቅ ጭምርም ነው። በርካቶችም ደግሞ የሚገልጹት አጠቃላይ ያን በማስመልከት በዋናነት ተመራቂ ተማሪን በማስመልከትም ነው። አነጋጋሪ መረጃን በማስመልከት ለእናንተ ይዤላችሁ የመጣሁት እስካሁን ድረስ አብሬያችሁ የቆየሁት ሚኪ ነኝ። ከሚኪ ታቦር ይህ ሌላኛው ቻና ላይ ነው እንዳልኳችሁ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ነው ከዚህ የቻናል ወቅታዊ እና ታማኝ እንዲሁም ሚዛናዊ መረጃዎች ወደ አሁኑ ሲለቀቁ ለማግኘት ሰብስክራይብ ስታደርጉ ደወለ ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያደርጉ ያን ሲያደርጉ ወደ አሁኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ላይክ፣ ሼርና ኮመንት በማድረግም ላልሰሙት እንዲደርስ ያድርጉ። ለሰዓታት ያሉኝ መረጃዎች ይህን ይመስላሉ። በወቅታዊ ና ጫጭር መረጃ እስከምንገናኝ ድረስ በያላችሁ በተለም ክፍል ሰላም ያቆያችሁ።